አይ ጎነ እኔ አሁን ማለት ቤተሰቦች ምን እንደምንራሱ አንዳንዴ ግራ ይገባኛል። ሄሜ የምታደርገው ነገር አውቃና አስባና እየሆነ በራሷ በጭንቅላቷ የምትራመድ ሴት ናት። እናውቃለን አይደል? ይሄንን ታውቃላችሁ። በዚያዌ ሁሉም ነገር እንደምትችል እና አንዳንዶች ደግሞ ለምንድን ነው የምታወሩ ነገር ምታቆጥሩ ነው ብዬ አስባለሁ። እስ ኦኬ እሱ ለወራድ ለሚመጣው ትኝ ሰላም ሰላም። ውድና የተከበራችሁ ውድ ቻና ለቤተሰቦች እንደት ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ልነግራችሁ የመጣሁት ነገር ቢኖር ሃይሚዬ፣ የኔ ቆንጆ፣ አንድ ነገር ልናገር ይችላል ላንቺ። ባይዛው ሁሉ ጊዜ እየተናገረና ብዙ ጊዜ ብዙ ሰዎች ቢቶ እየሰራን እንገኛለን ላንቺ ማለት ነው የኔ እናት።

እኔ ቢዶ ራሱ ሰድቼ ነበር። አንቺ እኮ ምንም አላጠፋሽም ግን የብሩክ ጥፋት አንቺ እንደ አንቺ እንደ አጠፋሽ ነው የምትቆጥሪ። ልክ ነሽ እና አንቺ ተሳስተሻል እያልኩ አደለም። በአነጋገርም በሁሉም ነገርም ልክ ነሽ። ተረዳሽኛል? ጋን ማን ስለሆነ እሱ ማን አንቺ ወልሽ በአፍሽ ብቻ እሱ ቤት ከእግሪሽ ማንቺ የራስሽ እግር ረግጦ ገብቶ ራሱ እሱ እንዴት ነው ብልሽ ማጠያቅ ራሱ በጣም ከባድ ከባድ ነገር ነው። እግዚአብሔር ምስክር ነው። ጌታ ሄሚየ እሱን ሄደሽ ራሱ ማጠያቅ ራሱ ዋጋ ያስካፍላል። ሄሚና ሽኮ ማንም ምንም ልትሉ ትችላላቸው። እሱ እግር ስር መወጣቅ የለብሽም። የምረ ነው ምልሽ ሄሚየታይ። ግን የምር ብዙ ጊዜ ቪዲዮ እየሰራ ነው ለአንቺ

ምክንያቱም ስለምንወድን በጣም ነው የምንወዳ፣ እና አንቺ የምታደርገው ነገር ብሎግ ማድርገው ነገር እሱ ኦኬ ብለን እንቀበላለን። ምንም ይሁን ኦኬ፣ ዳኒ እግር ማለት መውደቅ የለብሽም ሄምዬ ጌታን። በቃ አንቺ እኮ ከማንም ከፍ ብለሽ ማየት ነው የምንፈልገው እኛ። ከፍ ብለሽ የኔ አስተዋይ ሴት የምር ነው።

መጠየቁ ራሱ በጣም ከባድ ከባድ ነገር ነው። ተረዳሽኝ። እንደዚህ አይነት የዋ የሆነ ቃላቶች ካፊ ሲወጦ እሱ ይቅርታ መጠየቅ ራሱ ሀይሚዬ በጣም ዋጋ የሚያስከፍል ነገር ነው። ገባሽ? ሶ እሱ እግር ስር መውጣቅ የለብሽም። እሱ ማን ስለሆነ ነው? እሱ እሱም ራሱ በጣም ጥፋተኛ ነው ሀይሚዬ እንደ በውሸት ነው እኮ የመጣው በብሩክ ህይወት ላይ አይደለም እንደ ያለፈው ኮሜንት አምጥቶ ሄም ብሩክ እንደዚህ አይነት ኮሜንት ጽፏል ምናምን ብሎ ነው የመጣው። ሶ አንቺ ደግሞ ዛሬ መናገር አለብሽ፣ ግን አልናገርሽም። አንተ የማጣፍታል ምናምን ብለሽ መናገር ነው የነበረብሽ አኮ ብዬ ነበር። የወደቀው ሰው ብቻ ነው እኮ ሰው የሚፈርድ ማለት የወደቀው ሰው ብቻ ላይ ነው ያለው። ያ ሰው ነው እውነት ያለው። ግን የቆመ ሰው ማንም ልናገር አይችልም። ከባችሁ ህይወት ላይ ሮጦ መጥቶ ገባ ይቅርታ ጠይቋል። ብሩኬ አንደኛ ነገር ይቅርታ ይቅርታ ይቅርታ በኋላ ይቅርታ እኔ ቀበልም ካልስ፣ ዝም ብሎ አይቀመጥም። ሌላ ውሸት ይዞ መጥቶና ተደባደቡ ምናምን፣ ሌላ ነገር፣ ሌላ ችግር ተፈጠረ እሱ ኦኬ። እና ሄደሽ ይቅርታ ጠየቅሽ ምናምን ኦኬ እሱ ሲጀማል

ወይኔ ወይኔ ወይኔ እግዚአብሔርን ተቃጠልኩ። እግዚአብሔር ምስክር ነው፣ ተቃጠልኩ ወላሂ ላዚም በእውነቴ ነው የምላችሁት ቤተሰቦቼ። እኔ ሄሚ ከማ የማንም እግር ላይ እንዴት ወጥቀ አልፈልግ ከአንደበቷ ብቻ የሚወጣው ቃላቶ ይቅርታ የምባል ቃላት ራሱ አባቴ ይሄ ብቻ ላንተ ይበቃል። ጋባ ከሱ እግር ስር መውጣት ይቅርና አንተ አፍዋ ብቻ በአፍ ብቻ በአንደበት ብቻ ይቅርታ ካልች ፈጣን ይበቃል፣ ይበቃል፣ በቃ

አንተ ከቡሩክ ለማላይት የተነሳው ነው፣ ግን አይሳካልህም። ጌታን አይሳካልም። ዳኒ አርፈህ ቤት ብትቀመጥ ይሻልሃል። ሚስትህን ይዘህ ከህይወት ውጣ አለቃ። እንዴ ወዴት ነው የምታስቡት? ሄደሽ መጠየቅሽ ልክ ነው። ይሄ ነገር ይሄ ቦታ እንዳት ምናምን ማለትም ልክ ነሽ። ግን ምን አለ መሰለሽ ማለት የልብሽም እግር ስር ወደቅ ጌታን የልብሽም ለምን ብለሽ ሄደሽ ማጠየቅ ራሱ በጣም ከባድ ነገር ነው። አይባ አይባ ከምል ሄደሽ ጠየቀሻ፣ ይበቃል እኮ ቡሩክ ቦታ ሆነሽ ሄደሽ ይቅርታ ጠየቀሻል። ለምን ቡሩክ ማለት ሄሚ ማለት ይቅርታ ብትል ቡሩክ ደግሞ ሄሚ ቦታ ሆኖ አንድ

ደንቆሮ ውሻ እሱ ደደብ የሆነ ልጅ ማለት ነው። አሪፉ አይቀመጥም እንዴ? የማይሆን ውሻታ ብዙ ቀንና ብዙ ዓመታት የገነባቸው ጓደኝነትን ለማበላሸና እሱ ወገብን አስሮ ተነስቶ የማይሆን ወሬና ፎቶ ተነስተዋል፣ ምናምን ምናምን፣ ቴክስት ተልኳል፣ ኮሜንት ተጽፏል፣ ቆንጆ ብላለች፣ ክለብ ዋይ ምናምን ሹኳ ሰው ያለ ወይና ያዳ እንዴ፣ ምን አገባይ እሱ እና ደግሞ እሱን ደግሞ አንቺ አምነሽ እንድሊቀበል ቻልሽ። አንደኛ ነገር ይሄ ደግሞ አሁን ይቅርታ ጠይቅሽ ቅርታ ጠይቂ ማፊ ይብር ችግር የለም እና ግን ማንም እግር ስር ወድቀሽ ይቅርታ በፍጹም አትጠይቂ። ተረዳሽኝ? ይምር ነው ይቅርታ የወልሽ በቃ ይቅርታ ካልሽ ይቅርታ አለቃ ይቀበል ካል ካል ተቀበል አጋታ ሊገባ ብሩክን ችግር ውስጥ እንዳይገባ ቢለሽ ነው እና አውቃለን እና ቡሩክ ችግር ውስጥ ገባ። አንች አንቺ ብቻ አይደለም አያችሁት ቆም ብላችሁ እስ ቦቴስቴ ሜ ለብሩኬ ምንም አታስብም እያላችሁ በየቦታ ሁሉ እኝኝ የምትሉት ምድረ አሽቃባጮች ማለት ነው። ቡሩኬ አስባ ነው እኮ ክፉ ነገር ክፉ ነገር ውስጥ እንዳይገባ ብላ ቅንቅናም ሁላ ማለት ነው። እናንተ ሄሚ ለምን እንደዚህ ሆንሽ እንደዚህ ሆንሽ ምናምን እያላችሁ ቢዶ እየሰራችሁ እያየሁ ነኝ እኔ። ምድር አሮጊቶች ሁሉ አፋችሁን ቤተሰቦ ይሻላችኋል። ሄሚ ደግሞ ይህን አክል ጅል ሆነ አደለችም ገባችሁ። እሷ ነገሮች ክፉ ቦታ እንጂ የማይሆን ቦታ ደርሶ የማይሆን ነገር እንዳይፈጥር ብላ ነው እንደዚህ አይነት ነገር ልታደርጉ ይቻላችሁ፣ እየተንበረከካችሁ እሷ ሰው ፊት ተንበረከከች እንጂ እግዚአብሔር ፊት ማለት ይወላችሁ። ሰው ፊት ዝቅ የምትሉ የራሳችሁ እኔ አሁን ራሴን ርስ በራሴ ራሴ እኔ ራሴን በራሴ ከፍ ላደርግ ይችላል ወይ? ነገር ግን ሰው ከፍ ካላደረገ ሰው አይደለም። ግን ነገር ግን ምን ይላል መጽሐፍ ሲናገር አንድ ቦታ ላይ ራሳችሁ ከፍ ከፍ የምታደርጉት እኔ ዝቅ ዝቅ አደርጋለሁ፣ ራሱን ዝቅ ዝቅ የሚያደርጉት ደግሞ እኔ ከፍ ከፍ አደርጋለሁ ይላልና በዚህ አጋጣሚ ድንገት ነገር ብዬ ነው። ምክንያቱም እኛ ዝቅ ብንልም ግን አይደለም በስጋ ዝቅ ብንላን እንጂ የምር ነው መላችሁ ጨካና ሁሉም ነገር እኛ ዝቅ ብለን አይደለም። ግን ይቅርታ ማጠያቅም ትልቅነት ነው። ይቅርታ ማጠያቅ ዝቅ ብለሽ ቢጠይቅም ችግር የለም። ግን ማንም እግር ላይ እንዳት ወጥ ከዚህ በኋላ ይሄም እየባይ እግዚአብሔር ባፋጠራሽ በቃ የማንም የተኛም ሰው እግር እንዳት ወጥቂ ወላሂ ላዚም በእውነት በጣም ነው ማናደደው። ወይምዬ የምር በጣም እያናደደ ነው። ነገር ግን ይሄንን እንደዚህ እንደዚህ ስላደረኩ ምናምን በቃላቅም ግን ይሄ ቪዲዮ ሊደርስሽ ይችላል። መሽን አድርገ እየሰራው ያለ መሽን አድርገ ነው። ጌታን ቤተሰቦቼ፣ ይሄ ቪዲዮ እንድታይ ይፈልጋለሁ። ግን የሚዬ፣ እግዚአብሔርን አላቅምን እንጃ። በቃ የማንም እግል ላይ እንዴት ወጥቄ አልፈልግም። የሚዬ ነው እኔ በጣም እሷ ዝቅ ስትይ ግን እንዴት እንደሚያናድደኝ፣ የምር እንዴት እንደሚያናድደኝ። እኔ በቃ የማንም እግል ላይ አትወደቅ። ግን የትሽሙ አንቀጥ በጣም ጥሩ ነው። ለሰላምና ለእርቅ ብለሽ ነው የሄድሽው፣ ግን ይሄ ልጅ የመጣው ውሸት ይዞ ነው። ሃይሚዬ እንዳት ይመኝ ማመን የለብሽም ውሸት ነው ይዞ የመጣው። ይመኝኝ ውሸት ነው ቡሩክና አንቺ ለመለየት የሄደ መንገድ ነው። አልተሳካም፣ ገባሽ። ስለዚህ ክፉ ነገር አስቦ የመጣው በቃ ይገላለው ብሎ ማጦ ራሱን ሞቶ ሄደ። በቃ መሞት ፈልጎ ነው የመጣው አይደል እንዴ? መሞት ፈልጎ የመጣው ሰው ደሞ መከልከል አንቺ ለምኛ ስራ ነው ያገኘው? የጀ ነው ያገኘው አይደል እንዴ? ጉራውን ነፍቶ እሱ እኝኝኝ እያለ ብሩከ እንደዚህ እንደዚህ ሆኗል ብሎ የምናገረው እሱ ማን ነው? እሱ ማን ስለሆነ ነው? አንቺ ደግሞ ይህንን ማመን የለብሽም። እንደ በፊት ሆናችሁ አሁን ከዚህ በኋላ ሰዋት ህይወታችሁ ለሚታስገቡ ሰዎች መርጣችሁ አስገቡ። አለቃ እንደ ግን ማንም ምንም የሚጠፋ ምንም ጥፋት አጥፊ ነገር ግን እንደዚህ አይነት ሰው ካልሽ አንቺ ሴት ልጅ ነሽ። ይቅርታ ካልሽ ይቅርታ ይቀበል ካል ተቀበለ ጋታ ሊግባ አይዶን ከር ሶ አንቺ ዝቅ ብለሽ ይቅርታ መጠየቅና እሱ እግር ስር መውደቅ ምናምን። ወይኔ ወይኔ፣ ጌታን ተቃጠልኩ፣ እግዚአብሔርን ተቃጠልኩ። ቤተሰቦች የለብሽም የምረነው ሄምዬ በህይወት እያለን ብዙ ጥፋት እናጠፋለን። ግን ያ ጥፋት ያጠፋሽው ቁጥር እግር ስር የምትወጥ ከሆነ ጥፋቶች ተይጣ አጠፋሉ ብለሽ አይደለም እኮ የምትጠፊው። ይቅር ማለት እንደዚህ እና ጥፋት ምናምን አደርጋለሁ ብለሽ አይደለም የምታደርጊው። ሳታውቂ ብዙ አንድ ነገር ላይ ተሳስተሽ ታደርጊያለሽ። ደሞ ተሳስቻለሁ ብለሽ ይቅርታ ትጠይቂያለሽ። ተረዳሽኛ አይደል? ግን ያኔ ደሞ ሁሌም ይቅርታ ተንበርክከሽ ይቅርታ የምትጠይቂው ከሆነ ተይ የሚየ ታይ እግዚአብሔርን የመረ ነው። ታይ እኛ ኢትዮሽ ምን? እስቲ እስቲ አንዴ አንዴ እስቲ ነገር ስሙ እስቲ ኦዲኤንስ እስቲ ሚሰጠው ሀሳባችሁ ውሰዱ። እስቲ እኛ እኛ ምን አለበት እኛ ራሱ ስለዚህ ለምን ሁሉም ለምንድን ነው በጭንቅላት እስቲ እኛም እናውራን እኛም አክብሩን። እስቲ ትንሽ አክብሩ። ሄሚየ ግን ስንት ጊዜ ቢዶ ተሰርቶ አላንቺ እግር ስራ አትውደቂ ይላለን። ግን የወደቅሽው ለክፉ አይደለም እናቃለን ማለት ነው። ቤተሰቦች በጣም ተናጅጃለሁ፣ በጣም ማለት ነው። ይሄን ላይክ አድርጉልኝ የምር ነው